ጥበብን በመፈለግ የሚገኝ ደስታ። ነገር ግን ብልህ ሆኖ የሞተ ጥበቡንም ተምሮ የጠበቀ ሰው ብፁዕ ነው። የጥበብን መንገድ በልቡ የሚያስብ ምስጢሯንም የሚማር ጥበብንም የሚከተላት ፍለጋዋንም የሚመረምር መንገዷንም የሚጠብቅ መስኮቷን የሚጎበኝ በበሮቿም ተጠምጦ የሚያዳምጥ በቤቷም አጠገብ የሚኖር በዙሪያዋም የድንኳኑን ካስማ የሚተክል ድንኳኑን በአጠገቧ የሚያቆም በአማረ ማደሪያዋም የሚኖር ልጆቹንም በጥላዎቿ የሚያስቀምጥ በቅርንጫፎቿን በታች የሚያድር ከበረሃ ሐሩርም በበታቿ የሚጠለል በክብሯም የሚያርፍ ብፁዕ ነው። እግዚአብሔርን የሚፈራ ሰው እንዲህ ያደርጋል፣ ሕጉንም የሚጠብቅ ሰው ጥበብን ያገኛታል። እንደ እናቱ ትንከባከበዋለች፣ እንደ ቆንጆ ሴትም ትቀበለዋለች። የጥበብን እህል ትመግበዋለች፣ የእውቀትንም ውሃ ታጠጣዋለች። በእርሷ ይመረኮዛል አይፍገመገምምም! የሚታመንባትም አያፍርም። ከባልንጀራው ይልቅ ከፍ ከፍ ታደርገዋለች፣ በብዙ ሰዎች መካከልም አፉን ገልጦ ይናገራል። ደስታን ትሰጠዋለች፣ የደስታ ዘውድንም ታቀዳጀዋለች። ስሙንም ለዘለዓለም ያስጠራል። አላዋቂዎች ግን አያገኟትም፣ ኃጢአተኞችም አያዩዋትም። ከትቢተኞች ሰዎች የራቀች ናት፣ ሐሰተኞች ሰዎች አያስቧትም።